ጽናት ድራማ ክፍል ስልሳ አምስት ዛሬ እንግዲህ በጣም ደስ የሚሉ ነገሮች ተፈጥረዋል። አንደኛው ደስ የሚለው ነገር የኪራ አባት መጥቶ ነበር። ጽናትና ኪራም አብረው ፍቅረኛ ሞሽ ሆነው እንደሚቀጥሉና ወደፊትም መቀጠል እንደሚፈልጉ ነግረዋታል። ይህንም ከሰማ በኋላ ደስተኛ ሆኗል ማለት ነው። ሁለተኛው ነገር ደግሞ በጣም የሚያስጨንቀው ነገር ኪራ እናቱ እንደታመመች አልሰማም ማለት ነው። ሁሉም ሰው እንዴት እንንገረው እያሉ እየተጨነቁ ነው። ናሆመም፣ አባቱም ጽናትም ጭምር። ጽናት እንግዲህ አባቱ እንንገረው እናቱ ታማሚ እንደሆነች እውነቱን ይስማ በኋላ ይጎዳል ብትለውም አባቱ ግን ለመናገር ፈቃደኛ እንዳልሆነ ከኔ ፈቃድ ውጭ እንዳትነግሪው እያላት ነው። ሁለት ደስ የሚልና የሚያስጠላ ዜና አለ ማለት ነው። ሰላም ውዴ፣ ቻናል ቤተሰቦች እንዴናቸው? ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራብ አድርጉ። በተለይ ደግሞ ረዣዥም ፊልሞችን ማየት የሚሰለቻችሁ ከሆነ በአጭር ባጭሩ በዚህ ቻናል ልታገኙ ትችላላችሁ ማለት ነው። ዛሬ እንግዲህ ጽናት በክፍል ስልሳ ሶስት ሁላችሁ እንዳያችሁት ጽናትና ኪራ ፍቅራቸውን እያጣጣሙ ነበር። የሆነ ነገር መጥቶ ፍቅራችን ያደፈረሰው ይሆን እያሉ እየሰጉ ነበር። ኪራም እንግዲህ የደበቃችሁኝ ነገር አለ፣ ንገሩኝ፣ ምንድነው የደበቃችሁኝ እያለ ነበር። አሁንም ቢሆን የደበቁትን ነገር ሊነግሩት ባይችሉም ነገር ግን እኛ ሁላችንም እንደ ገመት ነው የኪራ አባት ያው እንግዲህ ልጁ እንዲያገባለት ይፈልጋል። ምክንያቱም እናቱ የካንሰር ታማሚ ስለሆነች የእሱን ደስታ አይታ እንድትሞት ስለሚፈልግ ሶ የኪራ አባት ሌላ ሚስት ሌላ ሴት ያመጣል ብለን የጠበቅነው እራሱ ይመጣል ብለን አልጠበቅንም ነበር። እነሱም ይመጣል ብለው ባልጠበቁበት ሁኔታ እንግዲህ ኪራና ጽናት አንድ ላይ ሆኖ ፍቅራቸውን እያጣጣሙ ጭራሽ ከንፈር ለከንፈር ሊሳሳሙ ሲሉ የፍቅር መቀስ ሆኖ የኪራ አባት እንግዲህ ዘውሎ ገብቶ ቤታቸው በጣም በጣም ነበር የደነገጡት። ሁለቱም ደንግጠው ነበር፣ በተለይ ጽናት በጣም ነበር የደነገጠችው። ኪራም ደንግጧል፣ ነገር ግን እንደ ጽናት በጣም አልደነገጠም ነበር። እንግዲህ እንዴት ገባህ እያለው ነበር ኪራ። እንደውም እንዴ ቤት የመሆኑን ረሳሁ? እንዴ የራሴ ቤት እኮ ነው። ምን ነው? ምን ነው? ምን አደናበረህ? እያለ ነበር የኪራ አባትም። እንግዲህ ወዲያው ያየው ነገር ቢያስደነግጠውም፣ ነገር ግን ልጁ እንዲያገባለት ስለሚፈልግ ብዙም ሊጫ ነው አልፈለገም። ብዙ ጥያቄዎችን ጠይቆት ነበረ እኔ አባት ነኝ፣ ለምን መደበቅ አትፈለገ ለምን ትደብቀኛለ ንገረኝ፣ እያለው ነበር። ነገር ግን ምንም የደበኩ ነገር የለም እያለው ነበረ። በመጨረሻ ግን መናገር እንዳለበት ነው የተሰማው ማለት ነው። ይህን ያየ ኪራ አባት እንግዲህ በጣም ደንግጦ ነበር። በተለይ ጽናት በጣም ነበር የደነገጠችው። ወዲያው እንግዲህ ወደ ኩሽና ሄዳ ለምሩ ደውላ እንግዲህ፣ የኪራ አባት መጥቷል፣ ወይኔ ጉዴ ፈላ፣ ሲቀጥል ደግሞ ስንሳሳም አይቶናል። ኪራን ምን እያለው እንደሆነ አላቅም። እኔ ግን አይኑን እንዴት እንደማየው በጣም አስፈርቶኛል። እንዴት አይኑን ላየው እችላለሁ? አደራ ሰጥቶኝ ሚስት እንዳጋባው ሰጥቶኝ የነበረውን እኔ ግን አደራ በልሼ ለራሴው አደረግኩ። ስለዚህ እንዴት ነው የኪራን አባት ላየው የምችለው? አይኑን ማየት አልችልም፣ በጣም እፈራለሁ እያለቻት ነበር። ነገር ግን አይዞሽ አይዞሽ ብና አጽናንታት። ተገናኝተውም እንግዲህ አውርተው ነበር ማለት ነው። ብዙ ነገሮችን አውርተዋለኝ። ነገር ግን ጽናት እንደጠበቀችው ሳይሆን፣ ያው አባት ቢሰማ እኔን አይቀበልም፣ አይቀበልህም፣ አይፈቅዱልህም፣ እኔ ፍቅረኛ እንደሆንኩ ከሰሙ አይፈቅዱልህም። ስለዚህ ኪራን ቃል ግባልኝ፣ ቤተሰቦችን በምን ምክንያት በእኔ ምክንያት እንዳትጣላቸው፣ እነሱ ካልፈቀዱልህ አልፈቀዱልህም እያለችው ነበር። ጽናት በጣም ነበር የተጨነቀችው። ቤተሰቦቹ ከሰራተኛ ጋር ሆነ ቢባል ፈቃደኛ አይሆኑም። ሰራተኛ ሊያ ገባ ነው ላገባ ነው ቢላቸው እነሱም አይፈቅዱለትም ብላ እንግዲህ በጣም በስጋትና በጭንቀት ውስጧን እያጨናነቀች ነበር። ነገር ግን ኪራም እንግዲህ እንዴት ነው ማደርገው ባይቀበሉኝስ? እንዴት ልንገረው? በተለይ እንዴት እንደሚነግረው በጣም እየተጨነቀ ነበረ፣ ለአባቱ ማለት ነው። በመጨረሻም እንግዲህ ነግሮታል ማለት ነው፣ ለአባቱ እውነቱን አፍርጧል። ባይቀበሉኝስ ምን አደርጋለሁ? እንዴት ሆናለሁ? እያለ ነበር። በመጨረሻም እንግዲህ የኪራ ከራሱ ጋር ከተማከረ በኋላ ያው ጥሩ ልጅ ናት ምናምን እያለ ራሱ ከራሱ ጋር ሲማከር ከቆየ በኋላ እንግዲህ ኪራ ጓደኞቹንም ነግሯቸው ሰብስቦ እንግዲህ ተናገር እና ይውጣለት በቃ የሆነው ይሁን ተናገሩ እስከ መቼ ደብቃችሁ እያሉት ነበረ። በመጨረሻም እንግዲህ ሁሉንም ጓደኞቹን ሰብስቦ ደፈርበል ደፈርበል እያሉት እንግዲህ አዳፍሮት ማለት ነው ለአባቱ ነግረውት ነበረ። እንግዲህ ከጽናት ጋር ፍቅር እንደጀመሩ ጽናትም እሱን በጣም እንደምትወደው ና እንደምታፈቅረው ፍቅር ከጀመሩ እንደቆዩ ነግረውት ነበረ። ሲነግሩት ግን ወዲያውኑ አልተደሰተም ነበር። በጣም ተናዶ ነበር። እንዳትከተለኝ እያለ ነበር። ጽናትንም ከአንቺ ይህን አልጠብቅም ነበር እያላት ነበረ። ይሄ ነገር ሁላታቸውንም አስደንግጧቸው ነበር። ኪራንም፣ ጽናትንም በጣም አስደንግጧቸው ነበር። ነገር ግን ጓደኞቻቸው አይዞሽ፣ አይዞህ እያሉ አጽናኗቸው። ከዛ በኋላ ግን አባቱ ካሰበበት በኋላ ጽናት ያው ጥሩ ልጅ ስለነበረች ቤት ውስጥ ስለሚያቋት አባቱም እንግዲህ በሱ ግፊት እንደሆን እዚህ ጋር የገባው እኔ አግባ አግባ እያልኩት ነው እዚህ ነገር ውስጥ የገባው ብሎ በማሰብ ተረጋግቶ አስቦ እንግዲህ ሁለቱ በአንድ እንዲሆኑ መጨረሻ ላይ ካሰ በኋላ ጽናትን አናግሯት እኔ ስልፍቀር ነገር ግን ጽናት ተወደዋለች ወይ ደገንዘብ ብለን የቀረበችው ወይስ ደግሞ ወደው ነው። ስለዚህ እሷን ጠይቂያት ማረጋገጥ አለብኝ በማለት እንግዲህ ጽናትን ጠርቷት እሷ በድንጋጤና ና በፍርሃት እየተንሻከከች አጠገቡ ብትደርስም መጨረሻ ላይ ግን የነገራት ነገር በጣም ነበር ያስደሰታት። ከመጠን በላይ ነበር የሆነው። እንግዲህ የእውነት ኪራን ወደሹ ነው ወይ ብሎ ጠይቋት ነበር። እሷም እንግዲህ በጣም እንደምትወደውና ና እንደምታፈቅረው ነገር ግን ከዛ በፊት ግንኙነታቸው የቆየ እንደነበር እና እንዳልነበር ጠይቋት ነበር። እሷም እንግዲህ ከዛ በፊት የነበረ ዱቄት ከመምጣቷ በፊት የነበረ ግንኙነት እንደሆነ ነገር ግን ይህን ነገር ያደረገችው ለኪራ ደስታ ስትል፣ እናንተ እኔ ስለማትቀበሉኝ የበታችነት ስሜት ስለተሰማኝ በቃ ለሱ ደስታ ስል እናንተ የምትወዷትንና የምታከብሩለትን ሴት ላጋቦው ነበር እንደዚህ ያደረኩት እንጂ እኔ ኪራን ጠርቻው አይደለም በማለት እንግዲህ ለአባቱ ምላሽ ሰጥተው ነበር። ይሄን ማድረግ እንደሌለበትና ነገር ግን ከዚህ በኋላ አብረው እንዲቀጥሉ ፈቅዶላቸዋል ማለት ነው። ነገር ግን ልጁን እንዳትጎዳበት አደራ ሰጥቷት፣ ከዛ በኋላ ግን ኪራና ጽናት ደግሞ አንድ ላይ ሆነው ሲያወሩ ከሰማቸው በኋላ ቢፈቅድልኝስ ባይፈቅድልኝስ እያለ እንግዲህ ኪራም እየተጨናነቀ፣ አንድ ላይ እያወሩ ከጀርባ ሆነው ግን እየሰማቸው ነበር። በመጨረሻም እንግዲህ ሁለቱን ባሉበት እንግዲህ አንድ ላይ መሆን እንደሚችሉ እኔ ፈቅጄላቸዋለሁ ሲላቸው፣ እንግዲህ ሁለቱ በደስታ በ ድ ነበር ያሉት ማለት ነው። በተለይ ኪራ ፍንጥዝጥዝ ነበር ያለው። ስለዚህ ሌላ ሴት ይመጣል ብለን የጠበቅ ነው ነገር እንግዲህ እነሱ ሰርጋቸውን ነው የምንጠብቅ። እንግዲህ እነ ኪራ ባለፈው እንደውም ለጽናትና ለምሩ ቀለበት መቼ እናድርግላቸው፣ አንድ ቀን እናድርግላቸው፣ ሰርፕራይዝ እናድርጋቸው እያሉ ነበር። ነገር ግን የኪራ አባት በመሃል ስለመጣ ቀለበቱ አልተደረገም። ስለዚህ በቀጣይ ክፍል እንግዲህ ኪራና ናሆም ለእምሩና ለጽናት ቀረበት ያደርጉላቸዋል ማለት ነው። አሁን ጽናትና ኪራ ላይ ምንም ያሻክር ነገር የለም። ከዚህ በኋላ የኪራ እናት ናት ያለች እንግዲህ ፈቃደኛ እሷ ከሆነች፣ በተለይ በቃ አብረው ይቀጥላሉ ማለት ነው። ሌላው ግን በጣም የሚያሳዝን የሚያስጨንቃት ነገር በተለይ ጽናትን በጣም እያስጨነቃት ያለ ነገር ኪራ እናቱ ታማሚ እንደሆነች አለማወቁ ነው። በቃ የካንሰር ታማሚ እንደሆነች አለማወቁ። እሱም ደግሞ ጥያቄ እያበዛባት ስለሆነ አብረው በሆኑ ቁጥር ሁሌም ስለሚጠይቃት እንንገረው እያለችው ነበር ለአባቱ። ነገር ግን አባቱ እንድትነግረው አልፈቀድላትም። ከኔ ፈቃድ ውጪ እንዳት ነግሬው እያላት ነበረ ጽናትን ብትሆን እንግዲህ ከአባቱ ፈቃድ ውጭ መናገር አልፈለገችም። ነገሮችን አመቃማ ያስፈልጋለች። ነገር ግን ኪራ በተደጋጋሚ ጥያቄ ያበዛባታል። ምንድን ነው የደበቅሽ ነገር? ከማን ጋር የምታወሩ ተደብቀሽ? የምታወሩ ነገር አለሽ? እሱ እየመሰለው ያለ ከሌላ ሰው ጋር እያወራች ሌላ ሚስጥር የደበቀችው ነው እየመሰላለ። ምክንያቱም ከአሁን በፊት ብዙ ነገሮችን ስለደበቀችው አሁንም ትደብቀኛለች እያለ እየተጠራጠረ ነው። ስለዚህ ጽናት ከአብዛኙ ጊዜያቸውን ስለሚያሳልፉ፣ እሷን ደግሞ ጥያቄ በጥያቄ ያደረጋት ስለሆነ እሷ መናገር ፈልጋ ነበር፣ እስከ መቼ ተደብቆ እያለች ነው። ነገር ግን አባቱ ስላልፈቀደላት ጽናት መናገሩን አልፈለገችውም፣ ትተዋለች ማለት ነው። ናሆምንም እንዲሁ እያስጨንቀው ነበር፣ እንግዲህ ኪራ ማለት ነው። እናቴ ስትመጣ ይህን ደስታ ስታይ እንዴት ደስ እንደሚላት አሰብኩት እያለ እንግዲህ በእናቱ ላይ የሚፈጠረውን ደስታ እያሰበ ኪራ በደስታ እያበደ ነበር። ይሄ ነገር ግን ናሆምን ኩምዝዝ ኩምትርትር አድርጎታል። ምክንያቱም ናሆም የኪራ እናት ታማሚ እንደሆነች ስለሚያቅም ምን አስደነገጠ? ምን አስፈራህ? እያለ እሱንም ጥያቄ በጥያቄ እያደረገው ነበር። ነገር ግን ለጥያቄው በቂ መልስ ባይሰጠውም እህ እያለ አልፎታል ማለት ነው። በቀጣይ ክፍል እንግዲህ በጽናት ድራማ ላይ ምን የሚፈጠር ይመስላችኋል? ጽናትና ኪራ የሚጋቡ ይመስላችኋል? የኪራ እናት ትፈቅዳለች ወይስ ደግሞ የኪራ እናት ሌላ ሀሳብ ምታመጣ ይመስላችኋል? ኪራስ እንዴት ነው የእናቱን መታመም ሊሰማ የሚችለው? ሲሰማት ምን አይነት ስሜት ይሰማዋል? መልሳችሁን በኮሜንት አስቀምጡልኝ።